በሜዳ መመራቱ ሞራሉን ገድሎት ነው የመጣው። ዜሮ ለዜሮ ስለሚያሳልፈው

ለምን? ወይ ምን ሆንሽ? ንገሪኝ፣ እንዳይደብርሽ። እሺ፣ እንውጣ። እኔም ልውጣ እን ትወጫለሽ? ታዲያ ለምን ይደብርሻል? እንዳይደብርሽ

ዚ እንዳይደብርሽ፣ እንዳይደብርሽ አሁን እኔ እምወጣለሁ። ዋስ አፕ አውራሻ አለው። አሞራው የለም። እንደት ሄደህ ነው?

ፎሎ ያላረጋችሁኝ ፎሎ አድርጉኝ። አንዴ አንዴ፣ ፎሎ ያላረጋችሁኝ ፎሎ አድርጉኝ ጋይስ። ፎሎ ያላረጋችሁኝ ፎሎ አድርጉኝ ጋይስ። ፎሎ ያላረጋችሁኝ ፎሎ አድርጉኝ ጋይስ። ፎሎ ያላረጋችሁኝ ፎሎ አድርጉኝ። መቶ ሀምሳ ሺህ በቅርቡ መግባት አለብን። አዎ መቶ ሀምሳ ሺህ በቅርቡ መግባት አለብን ጋይስ። መቶ ሀምሳ ሺህ በቅርቡ መግባት አለብን ጋይስ። ቴንኪው አቢሲኒያ ጋይስ መቶ ሀምሳ ሺህ በቅርቡ መግባት አለብን። ፎሎ ያላደርጋችሁ አንቺን ፎሎ አለማድረግ ነው። ኃጢያት ነው። እደውልላታለሁ። ችግር የለም እደውልላታለሁ ደውላታ ችግር የለው። ደውላታ ነው። ማን ሲቲ ስንት ሰዓት ነው ያለው? አስር ሰዓት። በቀደም ሦስት ለዜሮ ነው ያሸነፈው። አሁን ያስፈራል።

ማን ሙላልኝ ልበል? አንድ አንበሳ አንድ አስራ አምስት ሺህ ማነው የሚሞላው? ማን?